እጅኛው ቀሚስ አዲስ ሽመና ነች። በጣም የምታምር ዲዛይን አላት። በፈርጥ የተሰራች ዲዛይን ነች። እያንዳንዱ ዲዛይኖች ፈርጥ ናቸው። እንግዲህ ራሴ ያሸመንኳት ቀሚስ ነች። ታምራለች። በጣም ቆንጆ ነች። ሳይዛ ደግሞ መካከለኛ የምትባል ሳይዝ አላት። ወደዚችና ቀጭን ቀሚስ ሄድላችሁ። ደሞች በአንድ ደረጃ የተሰራች ቀጭን ቀሚሳችን ነች። ከታችና ከላይ በቀጭኑ በሻይን ወርቅ ዘቦና በሰባአራት ተሰርቶለታል። መሀሉ ደግሞ በጣም በሚያምር ዲዛይን ድክ የተሰራች ድንቅ ቅብላ የተሰራች ቀሚሳችን ነች። በጣም የሚያምር ጊዜ። ሰላም እንደት ናችሁ? የዩቱብ ቤተሰቦቼ ሳምንት እንግዲህ ጠብቀን መጠናል። ዛሬ ደግሞ ቆንጆ ቆንጆ ያልኳቸውን ቀጭን ቀሚሶች እና መካከለኛ ቀሚሶች ይዤላችሁ መጥቻለሁ። ወደ ቀሚሶቹ ንድ ወደ ስችኛው ቀጭን ቀሚስ ሄድላችሁ። ይቺ የምታምር ቀጭን ቀሚስ ነች። በሻይን እና ፈዛዛ ቢጫ የተሰራች ቀጭን ቀሚስ ነች። ፈርጥ ያላት ቀሚስ ናት ይፈርጥ ያላት የምታምር ቆንጆ በሁለት አይነት ከለር የተሰራች እዚጋ መዝጊያው ላይም በፈርጥ የተሰራች ከታችን በፈርጥ የተሰራች ቀሚሳችን ነች። እንደምታዋት ደግሞ መነኑ ቆንጆ መነን ሁለታይም መነን ነው የምትወዱት አይነት ዲዛይን ያላት ቀሚስ ናት። በዛ ላይ አርቡ ሰፊ ነው። ሰፊ አርብ አለው። ዋጋም እች እንደዚህ አልቆላት አስራ ሁለት ሺህ ብር ወደ ስችኛዋ ደግሞ ቀጭን መካከለኛ ቀይ ቀሚስ ሄድላቸው ደግሞ ቆንጆ የሆነ የተሰራች የምታምር በሁለት አይነት በቀይና በቢጫ ወርቀዘቦ የተሰራች ቀሚሳችን ነች። እንደምታዩት ደግሞ ጥለቷ ስፋት መካከለኛ ናት። በጣም ሰፊ በጣም ጠባብ አትባልም። በጣም የሚያምር ዲዛይን አቀማመጥ አላት። እዚህ ጋር ያሉት መስቀሎቹ በደቃቃ ተሰርቶለታል። እዚህ ጋር እዚህ ጋር በሻይን ወርቀዘቦ መዝጊያው ላይ ተሰርቶለታል። በጣም የሚያምረው የጥለቱ ስፋት ከለሩ ቀይ መሆኑ በጣም የሚያምር ነው። አርቡ ሰፊ ነው። ሁለት አርብ አራት በአራት አርብ ነው የምንሰራላችሁ ሁለት መነን ነው። ቀሚሱ ሲሰራ ደግሞ ከውስጥ ነው ላይ እንደምንነግራችሁ መነንና ገበር ደርበን ነው የምንሰራላችሁ። ከገበሩ በውስጥ መነን አለው ማለት ነው። ቆንጆ የሆነ መነን ስላለው ይሄ ፊኒሺንጉ አልቆለት 12 ሺህ ብር እንሰራላችኋል። ወደዚህ ጅኛ ቀሚስ ሄድላችሁ፣ ደግሞ ጅኛ ቀሚስ አዲስ ሽመና ነች። በጣም ታምር ዲዛይን አላት። በፈርጥ የተሰራች ዲዛይን ነች። ያንዳንዱ ዲዛይኖች ፈርጥ ናቸው። እንግዲህ ራሴ ያሸመንኳት ቀሚስ ነች። ታምራለች። በጣም ቆንጆ ነች። ሳይዟ ደግሞ መካከለኛ የምትባል ሳይዝ አላት። ከታች መዝጊያው ላይ ደግሞ በጥቁር ተሰርቶለታል። መሀሉ ደግሞ በኦሬንጅ ፈዛዛ ኦሬንጅ ተሰርቶለታል። ቀይ ቢጫ አለው፣ ነጭ አለው። እዚጋ ሰባ አራት ቁጥር አለው ብዙ አይነት ከለሮች ስላሉት ልብሱ እንዲያምር አድርጎታል ማለት ነው። በአራት አርባ አልቆለት ስታዩት ሲታዩት እምትወዱትና ቆንጆ ቀሚስ ስለሚሆነው ዋጋው አልቆለት አስራ ሁለት ሺህ በየመሀሉ እንግዲህ፣ ነጠላ ማሳየት ስላለብኝ ነጠላዋን አንቺ ነው ስታት። በጣም የሚያምርና ሰፊ የነጠላ ሳይዝ አለው። እንደምታዩት አርቡም ሰፊ ነው፣ ሰፊ አርባለው ቁመቱም ሰፊ ነው። ነጠሏን እንደዚህ ጣል አድርጋችሁት ለብሷት ቆንጆ እና የምትወዷት የጥለት ሳይዝ አላት። እንግዲህ አዲስ ሽመና ስለሆነች ቆንጆ የሆነች ልብስ ነች ብዬ አስባለሁ። ወደ ዚችኛ ቀጭን ቀሚስ ሄድላችሁ ደግሞ እቺ በአንድ ደረጃ የተሰራች ቀጭን ቀሚሳችን ነች ከታችና ከላይ በቀጭኑ በሻይን ወርቅ ዘቦና በሰባ አራት ተሰርቶለታል። መሀሉ ደግሞ በጣም በሚያምር ዲዛይን ዲፕል የተሰራች ጥንቅቅ ብላ የተሰራች ቀሚሳችን ነች። በጣም የሚያምር ዲዛይን አላት። መደቡ ደግሞ በዶቃ ሻይን ዶቃ የተሰራ ነው። በጣም የሚያምር አንዱ ደረጃ ማስቆረጥ ብትፈልጉ እንደዚህ ተቆርጧላችሁ መሰራት ትችላለች። እንደዚ በሁለቱ ደረጃ ከፈለጋችሁ ደግሞ በሁለቱ ደረጃ ይሰራላቸዋል። ቆንጆ ቀሚስ ነች። አርቡም ሁሌ እንደምነግራችሁ ሰፊ አርባለሁ አገ አልቆላት 11 ወደስቲን ጋር ደግሞ ቀጭን ቀሚስ ሄድላችሁ የምታምር ቀጭን ቀሚስ ናት በጣም ተወዶታላችሁ ብትፈልጉ በአምስት አር ብትፈልጉ በአራት አር መሰራት ይችላል ስፋቱ እቺ እንግዲህ ድብል የተሰራች እንደ ነገርኳችሁ የፈርጥ ልብስ የምትመስል ቆንጆ ልብስ ነች ከታችና ከላይ በጣም የሚያምር ዲዛይን አላት መዝጊያው ላይ በሶስት አይነት ከለር የተሰራች ነች። አርቡም ሰፊ ነው። መነኑም በጣም ቆንጆ መነን ነው። ዋጋው አልቆላት 11 ሺዎች። ወደ ስድስተኛዋ ቀሚስ ሄድላችሁ ደግሞ ጅኛ ቀሚስ ባለደረጃ ቀሚሳችን ነች። በጣም የሚያምር ዲዛይን አለው። መደቡ በጣም የሚያምር አረንጓዴ ከለር አለው ቢጫም አለው ኦሬንጅም አሉት። በጣም በሚያማምር ዲዛይን በፈርጥ ተሰርቶለታል። ከታች አንዷን ደረጃ ማስቆረጥ ፈልጉ፣ እንደዚች አንዷ ደረጃ ተቆርጣ መሰራት ትችላለች። ሁለቱ ደረጃ እንዳለ ከፈለጋችሁ በሁለቱ ደረጃ ይሰራል። ተወዷታላችሁ፣ ቆንጆ ቀሚስ ነች። ዋጋው አልቆላት አስራ ሶስት ሺ ወደዚህኛው ቀሚስ ሄድላችሁ ችኛዋ ደግሞ በደረጃ የተሰራች ቆንጆ ቀሚሳችን ነች። ይሄ ልብስ ብዙ ጊዜ በሰፊው ነው የተለመደ ይሄ ዲዛይን በጎመኔ ይሄ ዲዛይን በሰፊው ነው የተለመደ። አሁን ደግሞ በደረጃ መጥቷል ማለት ነው። ሙሉ ደረጃዋ አልቆላ ስታል በሚያምር ዲዛይን ይሰራላችኋል። አንገት ላይ ሆና ብትሰራ ዲዛይኗ ብትፈልጉ፣ ይሄኛው ብትፈልጉ ይሄኛው ዲዛይን ተመርጦ አንገት ላይ ሁኖ ይሰራላችኋል። መስቀል መስቀል አሏት መሀል ላይ በኦሬንጅ እና በጎመኔ በሻይኖር ቀዘቡ የተሰራች የተሰወሰሽ ቀሚሳችን ነች። አንድ ደረጃ ሁሌ እንደምነግራችሁ እንደዚህ አስቆርጣችሁ ማሰራት ይቻላል። አይ ሁለቱ ደረጃ ነው ካላችሁ ደግሞ በሁለቱ ደረጃ እንደዚህ ጠንቀቅ ብሎ አልቆለት ቆንጆ ልብስ ይሆንላቸዋል። ዋጋው አልቆለት 14 ሺህ። ወደ ወደዚህኛው ደግሞ ደረጃ ቀንስ ሄድላችሁ ችም የምታምር ቆንጆ ቀሚሳችን ነች። እዚህ ጋር ቀይ ወይነ ጠጅ፣ ቢጫ አለው በጣም በሚያማምር መስቀል ከታችና ከላይ ተሰርቶለታል። ይችን አንዷን ደረጃ ማስቆረጥ ፈልጉ በአንዱ ደረጃ ይሰራል። ግን በሁለቱ ደረጃ ብታሰሩት የምትወዷትና ቆንጆ ቀሚስ ስለምትሆነው ጅማጓዋል ቆላት አስራ ሶስት ሺ ወደዚችኛዋ ደግሞ በጣም ታምር ቀሚስ ሄድላችሁ ደግሞ በጣም በሚያምር ዲዛይን የተሰራ ልብስ ነች። እዚህ ጋር ቢጫ አለው ጥቁር አሉት በጣም በሚያምር ዲዛይን ተሰርቷል። ትወዱታላችሁ ብዬ አስባለሁ። የጥለቱ ስፋት ደግሞ መካከለኛ የሚባል የጥለት ስፋት አለው። አርቡም እንደምታዩት ሰፊ አርባ አለው። መነኑ ደግሞ ውስጥ ነኩት፣ ቆንጆ ለስላሳ መነን ነው። ዋጋው አልቀውለት አስራ ሶስት ሺ ወደስ ችኛ ቀሚስ ደሞ ሲሄድላቸው ችኛ መደባ በቢጫና በጥቁር የተሰራች ነች። መሀል ላይ በሻይን ፈርጥ ተሰርቶለታል። ፈርጥ ነገር ይመስላሉ መሀል ላይ የተሰሩት በሽመና በጣም የምታምር ቀሚስ ነች። ችኛ ቀሚስ አምስት አርብ ነት። በአምስት አርብ ቺስ በሰፊ አርብ ስለተሰራ አምስት አርብ ሲሆን ደሞ በጣም የሚያምርና ሰፊ ቀሚስ ይሆንላቸዋል። ዋጋው አልቆላት 11 ሺህ ብር። ብቸኛ ቀሚሳችን ደግሞ በጣም የምታምር ቆንጆ ዲዛይን ያላት የምታምር ቀሚሳችን ነች። ደምታ ደረጃዋ ደግሞ በጣም በደቃቀው ተሰርቶለታል። ምናልባት ደረጃዋን አንዷን ባትፈልጉ መቆረጥ ይችላል። እንደዚህ ተቆርጦ መሰራት የምትችል ቀሚስ ነች። በጣም ነው የምታምረው። ዲዛይኗ ከለር አገባቦቿ በጣም ነው የሚያምሩት። እዚህ ጋር ኦሬንጅ አለው፣ ፒንክ አለው፣ ቢጫ አለው፣ ይለለው ከለር የለም፣ ቀይ አለው። በጣም በሚያምር ዲዛይን የተሰራችው ተወዳታላችሁ። አርቡን ሰፊ ነው። ለታይ መነን ነው ዋጋው አልቆላት 12 ወደዚህኛ ቀሚስ ትሄድላችሁ። ደግሞ እቺ መደቧ በፈዛዛ ቀይ ወይም ደማቅ ፒንክ ነው የሚባለው። እንደዛ ይሰራሽ ቀሚሳችን ነች። በጣም ነው የሚያምረው። አንድ ደረጃ አላት ከላይ ታች። ደግሞ ዲዛይኖቿ ልቅም ብሎ የተሰሩ ቆንጆ የሆነ ዲዛይን አለው። ከታች ያለው ከላይ ያለው ከታች ያለው ዲዛይን አታች አንዷ ተቆርጣው ቶላታል። በጣም የሚያምር ዲዛይን ነው። ቆንጆ ልብስ ነው። እሺ፣ እንግዲህ በፈለጋችሁት የዲዛይን አማራጭ በወራጅ ነው የሚሰራላችሁ። እቺና ለወራጅ የተዘጋጀች ነች። እቺና አንዷ ለወራጅ የተዘጋጀች ነች። ይሄኛው ደግሞ ዙሪያው ነው ማለት ነው። ከኋላ ዙሪያ ሲሆን ይሄ ሶስቱ አርብ ዙሪያ ይሆናል። ይቺ አንዷ ወራጅ ነች ማለት ነው። እንደዚህ በአራት አር እዚህ ነው ጥንቅቅ ብሎ አልቆለት ቆንጆ የምትወዱት ልብስ ነው የሚሆነው። ዋጋው እንደዚህ አልቆላት አስራ ሶስት ሺ ወደዚችኛዋ ቀሚስ ሄድላችሁ ደግሞ ይችኛዋም ሌላኛዋ ደረጃችን ቀሚሳችን ነች። ከላይ እና ከታች በደረጃ ተሰርቶለታል። እዚህ ጋር ቢጫ አሉት መደቡ ቀይ ቡኒ የተሰራ ነው። የምትወዱት አይነት ልብስ ነው የሚሆነው። ይሄ እንግዲህ ባራታር ጥንቅቅ ብሎ ሲያልቅለት የምትወዱት ቆንጆ ልብስ ነው የሚሆነው። ነጠላውም ትልቅ የሆነ ነጠላ ሳይዝ አላት። እዚህ ጋር እንደምታዩት ቆንጆ ልብስ ነች። ሁሌ እንደምነግራቸው አንዱ ደረጃ መቆረጥ ይችላል ማለት ነው። እንደዚህ ሆኖ ሆኖ መሰራት ይችላል። የልብስ አልቆለት ስታዩት በጣም ነው የምትወዱት። ዋጋው አልቆለት 14 ሺህ። ወደዚህኛው ልብስ ሄድላችሁ ደግሞ ይሄም የሚያምር ሌላኛው ሰፊ ልብሳችን ነው። በጣም ነው የሚያምረው። እንደምታዩት ቆንጆ የሆነ ዲዛይን አለው። ሁለት በሁለት አይነት ከላር ተሰርቶለታል። መደቡ በጣም ነው የሚያምረው። መስቀሎቹ እዚህ ጋር እዚህ ጋር ያለው መስቀሎቹ እዚጋ መዝጊያው ላይ ያለው ፍሬም ዲዛይን በጣም ነው የሚያምረው። ነጠላዋ እንደምታያት ደግሞ የሚያምር የነጠላ ሳይዝ አለው። ዋጋው አልቆለት አስራ አራት ሺህ። ወደዚህኛዋ ቀሚስ ሄድላችሁ፣ እዚህኛዋም አንድ ደረጃ ቀሚሳችን ነች። በጣም በሚያምር በአምሳ ቁጥርና በጥቁር ተሰራሽ ነች። በጣም ቆንጆ ዲዛይን ያለው ነው እያንዳንዱ እዚህ ጋ የተቀመጡ ዲዛይኖች እንግዲህ በጣም ነው የሚያምሩ። እነዚህ ልብሶቻ ለቤተ እስራኤል የሚሆን መስቀል ስለሌለው ለቤተ እስራኤል እህቶቻችን ይሆናል። እዛውጭ ደግሞ ለሙስሊምቶቻችንም እናቶቻችን የሚሆን አይነት ቀሚስ ነው። ምክንያቱም ዲዛይኑ ሁሉን ያማከለ ስለሆነ ለሁሉም የሚሆን አይነት ዲዛይን አለው። በጣም ነው የሚያምረው። አረቡም ሰፊ ነው፣ መናንም ቆንጆ ነው። ዋጓችን እንደዚህ ጠንቅቅ ብሎ አልቆለት አስራ ሶስት ሺ እነዚህ ቀሚሶች ደግሞ ሁለታቸው እንግዲህ ምንዝ ቀሚሶች ይባላሉ። የተለያየ የዲዛይን አሰራር አለው። ሁለቱ ችኛው በሰባ አራት ቁጥር የተሰራች ነች። ደግሞ የቀይ ቡኒ ወይም በስድስት ቁጥር የተሰራ ነው። መደቡ በጣም ነው የሚያምረው። እንደምታዩት ፈርጥ የሚመስሉ ዲዛይን አላቸው። ሁለቶቹ ምንዝ ልብሶች ናቸው። እችኛ የምትፈልጉ እችኛ መሰራት ትችላለች። እችኛ ለምፈልጉ ደግሞ እችኛ መሰራት ትችላለች። ዋጋቸው ሁለቱም አልቆላቸው ተመሳሳይ የሆነ ዋጋ አላቸው። 12 ጭንቀን ቀሚስ ደግሞ ሳይደላችሁ ጭንቀን ደግሞ ቀጭን ቀሚሳችን ነች። በጣም የሚያምር ቀጭን ቀሚስ ነው። እንደምታውቁት ጥንቅቅ ብለ ተሰራች። የሚያምር ዲዛይን አለው። መደቦቹ ደግሞ በቡኒ የተሰራ ነው። የሚያምር ቡንኝ ከለር አለው። ይሄ እንግዲህ በአምስት አርብ ነው የምንሰራላችሁ። አርቡ አምስት አርብ ነው። በአምስት አርብ ጥንቅቅ ብሎ አልቆለት እዚህ ጋር ተሰርቶ ያለቀች ስላለች ማየት ይቻላል። ብቻውን አምስት አርብ የተሰራች ነች። በወራጅ ማለት ነው። እቹ እዚህ ጋር ኦሆኖ ተስማን ነው፣ አጋጉል ነው። አንገቱ ቢ ነው። ወራጇ እንደዚህ ጥንቅቅ ብላ በአምስት አርብ ተሰርቷል ማለት ነው። በጣም የሚያምር ሰፊ የሆነ አርብ አለው። አምስት አርብ ሲሆን ደግሞ በጣም የሚያምር ዘንከትከት ይላል። ዋጋው አልቆለት 13000 ብር። ለዛሬ ያዘጋጀሁላችሁ ቀሚሶች እነዚህን ይመስላሉ። ሳምንት ደግሞ እንዲሁ ቆንጆ ያልኳቸውን ይዤላችሁ እመጣለሁ። አድራሻዬ አዲስ አበባ 22 ተሻ ህንፃ ሁለተኛ ፎቅ ላይ ይገኛለሁ። ቁጥሬ 0919821984 ብላችሁ ብትደውሉ በማንኛውም ሰዓት ታገኙኛላችሁ ማለት ነው። በፈለጋችሁት ቀንና በፈለጋችሁት ሰዓት እናደርሳለን ጠንቀቅ አድርገን በዴቼ የሚፈልጉ በዴቼ መላክ እንችላለን። በፖስታ ለምትፈልጉ በፖስታ መላክ እንችላለን። ሳምንት እስክንገናኝ ሰላም ቆል